እንግዲህ ዛሬ ይችን ቁጥር ነው የምናየው ነው። ሶስት ነገሮችን እናያለን። ሶስት ነገሮችን እናያለን። አንደኛ ዘወትር እ የማስበው የምጸል ቁጥር አስር ጋር አብሮ ተያይዞ ያለ የጳውሎስን ሸክም የጳውሎስን ምጥ ጳውሎስ በውስጡ ያረገዘው ስለ እነርሱ የሚያስበው ነገር መንደርደሪያው ምንድን ነው ብለናል? ያው ምስጋና የሞላው ነገር አለ፣ እምነታቸው ተሰምቷል። ግን ደግሞ ዘወትር ያንን እየተጋባ እንደ ሰደድ እሳት እየተቀጣጠለ ያለውን የወንጌል ኃይል ሳስብ፣ ዘወትር ሳስብ ይላል፣ ዘወትር ሲጸልይ ይላል። ምን አይነት ጸሎት ነው ምን አይነት ተጋብቶበት ነው? አንድ አንዳንድ ጊዜ ለመጸለይ እኛ እንቸገራለን አይደል? ብዙ የሚይዘንና ዴ ኤንድ ናይት የሚይዘን ነገር እናጣለን አይደል? ግን ጳውሎስን የያዘው ነገር ዘወትር ስለእናንተ ሳስብ ይላል። እግዚአብሔር የተባረከ ይሁን። በጣም ደስ የሚል ነገር ነው። አንደኛው ነገር ሸክሙን፣ ሐሳቡን፣ ጸሎቱን ባለማቋረጥ እየቀጠለ ያለውን ነገር እናያለን። በሁለተኛ ደረጃ ደግሞ ምንድነው እሱ የምናየው? ምንድነው የምናየው ወገኖች፣ የልጁ ወንጌል ይላል፣ የልጁን ወንጌል በመስበክ ይላል። አንድ ያዘውና እርሱነቱን ሊለጠው ያልቻለ ነገር ይሄ የልጁ ወንጌል ነው። አሜን ትሉኝ አላችሁ? የማወንጌል እንደገና ይደግመዋል የልጁ ወንጌል እንመጣበታለን። ሶስተኛ ታዲያ ዛሬ የምንጨብጠው ነገር ምንድን ነው? ዛሬ ይዘን የምንሄደው በየመስሪያ በየመስራ ቤታችን በየቤታችን የምንነጋገርበት ነገር ምንድን ነው? ሶስተኛውን ያዙልኝ። ሶስተኛው ደግሞ ሆነ፣ በሙሉ ልብ በሙሉ ልብ የማገለግለው ይሄ ሙሉ ልብ ማለት በሙሉ ልብ የማገለግለው ምናልባት እንግዲህ ርዕስ እንውሰድ ካለም የዛሬውን ቁጥራችንን እንደ ርዕስ የምንይዘው ምንድን ነው? እሱ በእውነተኛ ልብ እግዚአብሔርን ባገልግል። ሃሌሉያ።